ሳት እየደረሽ በልዬዋ አንቺ ቀልድ አይ በቃ ቀልድ አራር ነው የሚለኝ። ለቀልድ ከሆነ እገድላለሁ ዛይ ማርያምን። በጣም ተናድጃለሁ። አክ እሺ፣ ቤተሰቦዬ እንደምን ዋላችሁ እንደምን አረፈዳችሁ እያልኩኝ ዛሬ ነገሬን በጠዋቱ ልጀምር ነው እላችኋለሁ። እንግዲህ ምን አይነት ነገርን ያመጣሃልኝ የምትሉ ከሆነ ዛሬ በልዬ እዛ ኩበቷን እየለቀመኝ ነው እና እኔ እዚህ ሰብስቤ ልሻለሁ ብዬ ከጉርጓዱ ውስጥ አጥንት እጨምርበታለሁ። የበሬና የበግ አጥንት ይው ይሄን እንደምታዩት ይሄንን እጨምርበታለሁ እዚህ ጉርጓድ ውስጥ ከዛ ከጉርጓዱ በላይ ደግሞ ከዚህ በላይ ደግሞ ቤተሰቦዬ ጉበቱን እንደዚህ አደርጋለሁ። ይ ዛሬማ በእንቅልፏ ይሄበት በቅ እና ቤተሰቡዬ፣ እንደዚ አይነት ደሞ ያረኩበት ምክንያት እነግራችኋለሁ። ወይ ሰዶ ማሳደዱ አላቆመችም። እኔን ሁሌ ማስደንገጧን ነው። ቀላል ሰው አርገኛለች። እኔ ጫን ያለው መንግስቱ የባምላኩ ልጅ አላወቀችኝም። ይኸው ቤተሰብ ወይ እንግዲህ እንደዚህ አርግ ያለውኝ አሁን ቀጥታ እሷ ጋር ሄድና ነ የዚሁ ሰብስቢ ያለው ነ ያንኑ ሰይላትና ሪያክሽኗን እናያለን። እንዴ አጥንት እንደምትፈራው በዚህ ዓለም ላይ በዚህ እንዲህ እንዲህ አጥንት እንደምትፈራ ምንም ነገር አትፈራም፣ አባቷን ራሷ አትፈራም። አጥንት እንደምትፈራ እና ቤተሰቡ ክውት ልብኝ ይሆን እንደበዘው እኔ ደግሞ አሳዘነችኝ እንደው ለነገሩ ይሁን እኔን ያን ሁሉ ሁሉ በተራሴ ላይ ለቅለቃኛለ እንዴ እኔስ እስከመቼ እኔ ወንድ ልጅ አይደለሁ እንዴ እያላቸው በአምላኩ አረገ ወርቅነህ አሳያታለሁ አሁን ቤተሰብ ወይ ወደ እሷ ወስዳችኋለሁ እሷን ደሞ የሆነ ተንከዚህ የሆነ ሴትዮ ሆናት እንደው ነገር ራሱ ኬት ኬት እንደምታመጣኝ አላቅም ግን ይሁን ዛሬ አሪፍ ነገር ምናይ ይመስለኛል ቤተሰብ ወይ እኔ እውነቴን ነው። ይሄንን ኩበት እንግዲህ ስገልጠው ውስጡ አጥንትን ያለው ሳሉት እስቲ ቤተሰብ ወይ እጃችሁ ውስጥ እንዲህ ስመነቅር አጥንት ይዛ ስትወጣ እኔ ራሷን የምትስት ይመስለኛል። የእናንተን ግምት ግን ኮመንት ላይ አሳውቁኝ። እስከዛውን ሼር፣ ኮፒ ዲንግ እያረጋችሁ አብራችሁን ቆዩ። አሁን እዛ ጋ ኩበት እየለቀመኝ ነው። ኑ አብራችሁ እንሂዱ። እንግዲህ ቤተሰብ ወይ እኔ ምናይማ እንግዲህ የተሰውዬ ዛሬ ጉዴ ነው። ደግሞ ስታሳዝን የኔ ማርማረታ የኔ ውድ ምን እያረግሽ ነዋ? የታለ? አራራራ ዛሬ አልተቻልሽም። እንዴት ነው ኩበለቀመው? ምንድን ነው ዛሬ ለቤተሰቡ ያዘጋጀንላቸው ጥሩ ጥሩ ነገሮች አሉ። እና ኩበት እንዴት እንደምለቅሚ ለቤተሰቡ እንድትነግሪልኝ ነው። እሽ፣ ቤተሰብዬ እንግዲህ ኩበት ለእኛ ለገጠር ሰው እስፔሻል ዕቃችን ናት። ዕቃችን ናት። ለምን ለምን ትጠቀምበታለች? ኩበት ለእንጀራ ለዚህ ለሆዶሶት። እንግዲህ ቤተሰብዬ ኩበታችንን ይኸው እንደምታዩት የምን ኬት ነው የሚፈጠረው? ይሄ ነገር ከከብት ከመል አጥንት ትወጣለች እን ኩበት ሰብስቤ እንዳስቀመጥኩልሽ እኔ አንቺ ባል፣ እውነቴን ነው ጫንዬ። እኔ ደግሞ እንዴት ከመብለ ነበር ያው እንዴ ካከብቶቹ ጎልጉየ ማውጣት እኮ ነው። አሁን በልየውዋ፣ እስኪ ነይ ወደዛ ወዶ ያስቀምጥኩልሽ ሆበት ይሄድና እኔንም ታመሰግኝኝ ይሆናል። እንግዲህ ጋንየ ወይ የውዋ አጣቴ ቶሎ ነኝ ያለኝ ለቅመሽ፣ አሁንም እንጋግርበት ነው እንጀራ የለም። ስለዚህ አውቃ ለቀልድ ለአንተ እንደው ቀልድ በቃ ቀልድ አራር ነው የሚለኝ ለቀልድ ከሆነ እገዳለሁ። ዘይ ነው እኮ ቁም ነገርም ባወራ ቀልዱንም ባወራ አለይብኝ አለ እኮ። አሁንስ እኔን አንቺ ብዬሽ ቁፈት ሰብስቤ እንደት ነው እንሂድ ብዬሽ ቀልድ እምትይኝ እርግጠኛ ነህ ወይ? እሱንም አላሳይሽ እኮ ነው። ነይ እንግዲህ እና አሁን ሰብስቤ ያለው እሱን ይዘሽ ቶሎም ትሄጃለሽ፣ እሺ? ካልሆነ ግን ማንቁርት ላይ ነው የምቆም። ይኸውልሽ፣ በልዬዋ፣ እኔ እኮ አንቺን በጣም ነው የምወድሽ። ስለዚህ እኔን ማመስገን ነው ያለብሽ። እኔ አንቺን ጠምበለል እንኳን ኩበት ሌላ ነገር አልሰበስብልሽም አሰበስብም። እንደውም ዛሬ ግን አይደለ እንደ ሰብስበ የጠበቀ አይ ኩበት እሱን መግዜር ያውቀው። ታዲያ እንደው ኩበት ሲጀመር አንተ ትወድ ነበር እንዴ? ደግሞ እንደ ኩበት ነፍስ ነገር አለ እንዴ? በልዬው ግን አሳዝኜ ነው፣ ለኔ እንጃ ያለቀም ደፋ ቀና ደፋ ቀና ስትይው አሳዘኝሽኝ። እንጃ እኔም ጠፋብኝ። ኧረ ያውና ያውና ይምስቻ እኔ አንቺ ሁሉ ኩበት ጉርጓድ ውስጥ ቀብሬ ቀብሬ ሞልቶ ነው እንደምን ላርግ? በጣም እየንዱ አሁን ሰግናለሁ ምንም ችግር የለም። በልዬዋ እኔ አንቺ ባል እንኳን ኩበት ማለት በልዬዋ ሌላ ነገር እዛጂ ከዚህ በኋላ እኔ እኔ ምንም ነገርን ማደገር ልሽ እንደውም ይሄን ልልፋና አንተም ብቻ አልወሰድ ይሄን ለነገሩ ላይ ከምትደፊው ይቺን ማብረሽ እዚች እዚች ላይ እዮ እዚች እዚች ላይ እዚች ቆይ እዚች እዚች ላይ እናርግባትና አሁን መልቀም ትችያለሽ ትቻለሽ የኔውድ ግን ልቃኝ ምን ተሰማሽ ግን እንደዚህ አድርጌ ስለጠበኩሽ? አይ የኔ ወንድ፣ አይ ቆንጆ ነው። ማርያምን፣ አንቺን ለማስደሰት የማላደርግ የለም። በደንብ ከስር እንደዚህ ጉስ ስ አድርገሽ እየወጣሽ፣ አወጣጥሽንም አሳመሪው እንዴት ነው? በልዬዋ፣ ጥሩ አይደለም እንዴ ኩበቱ? በልዬ፣ ጋልዬ አምን ወይ በልዬዋ፣ አንቺ አንቺ የሬዞ ሄድ ለአጥንታውን እንደዚህ የምትልፈሰፈሽ እኔ እኮ እንደ ለመደብኝ እኔ እኮ ፕራንክ አርግሽ ብዬ ማርያምን፣ አይዞሽዋ፣ ማርያምን አውቄ ነው። እኔ አላረግም ከዚህ በኋላ

እንግዲህ ቤተሰብ ወይ አስለቅሻት አለሁ። ምንም አባቱ አታመጣም። አሁን ኩበቷንም እዚሁ አራግፍ ያን ሄርቁትኝ። እንግዲህ ይኸው ሸክሙ ለእኔ ነው ግን ትርፉ እንግዲህ ቤተሰብ ወይ እንዴት አያችሁት? ይህንም ፈራኝ ራሷን ትስታለይ ብዬ ነበር እኔ ካፌም ጠባላ ላይም ራሷን ወርቃለይ አስለቅሻት አለሁ። ምንም አልፈልግም። ከዚህ በኋላ እኔ ትዝ ይላችኋል። ያኔ በኮበት በበት አናቴን ስለቀልቅ የት አባቷ ገና በህልሟ እመጣባት አድርግ። በሌላ ቪዲዮ እስክንገናኝ ግን ቤተሰቡ ይህን ቪዲዮ ሼር ኮምፒኒንክ እያረጋችሁ እስከ መጨረሻው አብራሩልን። ለጓደኞቼ ለቤተሰቦቼ በሌላ ቪዲዮ እንገናኛለን። ቤተሰቡ እንወዳችኋለን። ሰላም ቸር